ያላችሁ ቆማችሁ ጸሎት እያደረጋችሁ ሳለ በንቃዶ ልቦና በተማጹን ህሊና ሆናችሁ ጩኸታችሁን ወደ እግዚአብሔር ስትጩሁ ልመናችሁን ወደ እግዚአብሔር እና ይሄ እናንተ ፈልጋችሁት እያደረጋችሁት ያለ ነገር ሳይሆን ጸባጋንንተ ነው። ኔ ተወዳጆች፣ ጸባጋንንተ ይሄ የዲያብሎስ ጸብ ነው። ጸባጋንት ይባላል። ስለዚህ ለእንደዚህ ዐይነት ነገር መፍትሄው ምንድን ነው? ጸጥ ብሎ ጸሎቱን መቀጥቀጥ ነው የምንላችሁ። ፈልጌ ነው በተፈጥሮ ለምሳሌ፣ ሰው እንደ እንስሳ እንኳን በእንስሳ መስዬ ልንገራችሁ። ለምሳሌ አሁን ውሻ አለኝ፣ በጣም ትልቅ ውሻ አለኝ፣ ግሬት ዴን የሚባል ዝርያው፣ ያው የጀርመን የሆነ በጣም ትልቅ ውሻ አለኝ እና እንስሳዊ ባህሪ ስላለው ልክ እንደ ሰዎች አያስብም እና ሰዎችን ሊነክስ ሊያባርር ወይ ደግሞ ሊያስደነግጣቸው ይሞክራል። እና ይሄንን እንስሳዊ ተፈጦ ለማረም ለማስተካከል ሁል ጊዜ ዱል ለይዤ ነው ነገሮችን ባደረገ ቁጥር የምመተው ዱል ለይዤ ማለት ነው ልክ እንደ ህፃን ሰው በተመሳሳይ ጸባጋንን እናንተ በገጠማችሁ ጊዜ ሁል ጊዜ በዛን ሞመንት ላይ ደግማችሁ ጸሎት ልጸሉበት ይገባል። ለምሳሌ እኔ አሁን ጸሎት እያደረኩኝ አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስትከ ወይኩን ፈቃደከ በሚል ክፍል ላይ ደርሼ ሀሳቤ ቢበታተል ከእንደገና አማትባችሁ መላ ገጸ ሰውነታችሁን በስመ ስላሴ አማትባችሁ ከእንደገና ዳግም አቡነ ዘ በሰማያት የተቀደሰ መከታ እስከሚመስላቸው ድረስ የሆነ ነገር ይሰማቸዋል። አንዳንዶች በሀሳባቸው መመንዘር፣ አንዳንዶች በሀሳባቸው መዘሞት፣ አንዳንዶች ደግሞ ፈጣሪያችሁን ሁሉ የተሳደቡ እስከሚመስላቸው ድረስ የሆነ ነገር በውስጣቸው ይሰማቸዋል። የኔ ተወዳጆች እንዲህ አይነት ነገር ጸሎት ባረጋችሁበት ወቅት ብቻ ነው የሚሰማችሁ ለምንድን ነው የሚሰማችሁ? ጸባ ጋንንት ስለሆነ። ስለዚህ ይህንን ጸባ ጋንንት ደግሞ ልትቃወሙ የሚችሉት በያዛችሁት ጸሎት ነው። አለቅ ስለዚህ ዳግም ከእንደገና መድገም ጸሎቱን። ስራ ቸኮላችሁ ሊሆን ይችላል። ትምህርት ቤት ረፍዱባችሁ ሊሆን ይችላል። እመኑ፣ ልንገራችሁ እንዲህ አይነት ፈተና እንዲርቅላችው በቻላችሁት አቅም መለስ እውነታችንን ሶስት ጊዜ ባርካችሁ ከእንደገና ጸሎቱን ከመጀመሪያው ጀምሮ መድገም ነው ትልቁ መፍትሄ። እና እንዲህ በሆነ ቁጥር ጸባ ጋንንት ከእናንተ እያላቀ ይሄዳል። እንዲህ አይነት መጥፎ ነገሮችን የሚያሳስብ እና ቅዱሳን ጋር ለምሳሌ ቅዱሳን አባቶቻችን እና እነ አቡነ ተክለ ሃይማኖት እነገብረ መንፈስ ቅዱስ በጸሎት በጣም የሚጋደሉ አባቶች ምሳሌ በእነዚህ ፈተና ያልተፈጠኑት ለምንድን ነው? ምክንያቱም እለት እለት በጸሎት የሚጋደሉ ቅዱሳን ስለነበሩ ማለት ነው። ለዛም ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉ ወጸልዩ ከመይትበው ውስጥ ተመለሱት ወደ ፈተና እንዳትገቡ ትጉና ምንበሉ ጸልዩ ኦኬ። ስለዚህ በጸሎት ሰዓት ለሚፈጠር መረበሽ መፍትሄው ራሱ ጸሎት ነው። በጣም በጣም በጣም ጠንከር ብላችሁ ጸሎት ልታደርጉበት ይገባል። እና ሚስጥረ፣ እንዲህ አይነት ፈተና ሲያጋጥምሽ፣ ይሄ ያሳብ መበታተል ምናምን፣ ምን እስቶፍ ለኩሰሽ ነው ጸሎት ምናምን የምታለየው፣ ምግቡ በሰለ አረረ፣ ወይኔ ምናምን ነገር ነው ወይስ፣ በቃ ቤት ኪራይ ይመጣብኛል ይሄ በጸሎት የሚፈታ ነገር አይደለም። ይሄ ከአከራዮቻችሁ ጋር በመነጋገር ነው የምትፈቱት። አይደለም ማይመጣብኝ ሀሳብ የለም። የምሬ ነው ምለና በጣም ትናንት ያደረግኩት ነገር ዛሬ ትዝ ይለኛል ምናምን በቃ አላውቅም። ከዛ ሶስት ጊዜ በቃ ነፍሴ እግዚአብሔርን ታከብረዋለሽ፣ ነፍሴ እግዚአብሔርን ታከብረዋል እንደዚህ ልና ድጋሚ ወደ ጸሎት ይመለሳሉ እና በቃ እንደዛ በጣም ያስቸግረኝ እና በጣም ድካም ገና ሳልጀምር አለ አይደል መሰላችሁ የሚመስል ነገር በተራራ መውጣት ያክል ነው እንትን የሚለኝ ማለት ነው። ይሄ የሚጠበቅ ነው። ለምን መሰላችሁ? ለምሳሌ ወታደር በጦር ሜዳ ውጊያ ላይ ሆኖ እስከተዋጋ ድረስ የጥይት ትሩምታን መስመቱ አይቀርም። የእሳት ፍንጣሪም በላይ መምጣቱ አይቀርም። ለምን ውጊያ ቦታ ላይ ነው ያለው እና አንድም ክርስቲያን ደግሞ መንፈሳዊ ውጊያ ላይ ሲሆን እንዲህ አይነት ነገሮች ግዴታዎች ናቸው። በነገራችን ላይ አሁን እነዚህ ያየሻቸው ነገሮች በአጠቃላይ የድካም ሳይሆን የበርታት ውጤቶች ናቸው። ለጸሎት ሁልጊዜ በምትተጉ ሰዓት ሰይጣን ደግሞ በተቃራሪው በአዚሙ ይፈትናችኋል። ማለት ለምሳሌ ተኝታችሁ ለጸሎት ለመነሳት ፈልጋችሁ ከሆነ አለደ ካልጋችሁ እንዳትነሱ ፈተናን ይፈትናችኋል። በተመሳሳይ ለጸሎት በቆማችሁ ሰዓት ሀሳባችሁ እንዲበታተን ያደርገዋል። ጸሎት እያደረጋችሁ ባላችሁበት ወቅት ወይ ዝሙት የሆነ ነገር ወይ ኃጢአት የሆነ ነገር በአእምሯችሁ እንድታስቡ ያደርጋችኋል በውስጣችሁ ይሆናል አይደለ? እግዚአብሔርን የተሳደባቸሁት ያክል እስኪመስላችሁ ድረስ ፊል እንድታደረጉ ያደርጋቸዋል። እንዲህ አይነት ነገር ጸባ ጋነንት ይባላል። ጸባ ጋነንት ደግሞ የምትቃወሙት በያዛችሁት መሳሪያ ነው። የእያንዳንዱ ክርስቲያን መሳሪያው ጸሎት ነው ጸሎት ነው። ነገር ግን ነገሮች እንዲህ በቀጠሉ ቁጥር መጨመር ያለባቸው ተጋሏል። በደንብ ተረዱ ክርስቲያኖች። እያንዳንዱ ክርስቲያን እንደያቅሙ ተጋሎ መጨመር አለበት። ለምሳሌ ቆሞ ጸሎት ብቻ ያደርግ የነበረ ክርስቲያን ከጸሎቱ መልስ ደግሞ ስግደትን መስገድ መልመድ አለበት። ተጋሎን መልመድ ማለት ነው። ጾምም ጸሎትንም ስግደትንም ደግሞ መካከል መልካም ነው። የበለጠ ማለት ነው። ጸሎትንም ስግደትንም የሚያደርስ አንድ ክርስቲያን ጾምንም ደግሞ ያክል የበለጠ ተጋሉ የግድ ቤተክርስቲያን የደነገገችውን አጽዋማት አንዳንድ መጠበቅ አያስፈልግም። ለምን መሰላችሁ? የተወዳጆች ስጋችንና ነፍሳችን እየታገሉ ያሉ ነገሮች ናቸው። እና እናንተ ያገዛችሁት ነገር ነው የሚረታው። ለምሳሌ ሰው ረቡዕ በዓርብ ሳይል የሚበላ የሚጠጣ፣ የሚሰክር ምን የሚል ከሆነ አለ ስጋው እንዲያይል የሚያደርግ ከሆነ ስጋ በነፍስ ላይ ታይላለች። ስለዚህ የነፍስ ፈቃዷ ይደበቃል ማለት ነው። ስጋዊ ፈቃድ ያይላል። ጸሎት ማድረግ እየፈለጋችሁ ስጋ ፈቃዳችሁ ስለሚያል ተነሶች መጾም እየፈለጋችሁ ስጋ የፈቃዳችሁ ስለሚያል በጾም ሰዓት በጾም ወቅት ስጋን ከመብላት ወደ ኋላ አትሉ። በጣም ትልቅ ነገር የቀረባችሁ እስከሚመስላችሁ ድረስ ማለት ነው። ስለዚህ የግድ ነፍስን ደግሞ መርዳት ያስፈልጋል። ነፍሳችሁን ስታግዟት ማለት በመጾም በጾም ማለት ነው። ስጋችሁን እንዲራብ በማድረግ ስጋችሁን በመግታት፣ እንስሳ እንኳን አለ አይደለ፣ ፈረስ እንኳን ልጓም አለው። ስለዚህ የእያንዳንዳችን ስጋ ደግሞ ልጓም ጾም እና በጾም ልጓም ስጋን ያዝ የምናደርጉ ከሆነ ደግሞ ነፍስ ታይላለች። ነፍስ ስታይል ደግሞ መልካም የሆኑ ነገሮችን በጠቃላይ ታስባለች። እየደከማችሁ የምታደርጉት ጸሎት የተጋሎ እንደሆነ እንድታስቡ ታደርጋችኋለች ነፍስ ስታይል ማለት ነው። ስጋ ሲያይል ግን ለጸሎት እኮ ነው የምትነሱት፣ ግን ድካም አዚም ምናምን ነው ፊል የምታደርጉትና ያው በተቻለ አቅም ተጋሎን መጨመር መልካም ነው ሚስጥራ መልከም እሺ፣ እግዜ አክብርልን ብዙ ልጆች ትስሙ ምስክር በዙሪያው ያሉት ያግቷል

ቤቶቹን እየወሰደ አሁን እነሱ ከወጡ በኋላ እናማን ምናምን እየተሳደቡ ነው። ተመስገን እዛ ቤት አይድ በቃ ልጅቷ ጋር ፕሮቴስታንት ናት፣ ጥያቄ ጠይቃለች ለፕሮቴስታንቶች፣ እና እሱ ቃል ልደትን ወሰደው። አሁን ደግሞ ናቲ ገብቶ ነበር፣ ከወጣ በኋላ እናማን እነ ኤርሚያስ የሚባሉት ሁሉም እንዳለ እየተሳደቡ ነው ኦርቶዶክስን። ስለዚህ እዛ ቤት በቃ የፈለገችውን ታምልክ ልጅቷ፣ አይመለከተንም እሱ የኛ ልጆች እየሄደ ጥያቄ ባያቀርብ ጥሩ ነው እሺ፣ የሚልክ ሆነ እንደ ወንድምነት ነገረው። አሁን እንዳለ እየተሳደቅ ቃሌም እዛ ነው። አሁን ሁሉም ሰው እየተሳደቡ ነው። በቃ ኦርቶዶክስም እዛ ጋር ቢያንስ አማን ሻሎም የሚባለው ወንድም የፈለገ እንዳለ እነ ኤርሚያስ የሚባለው ወደ ስድስቱ ቁጭ ብለው እንትን እያሉ ነው። በቃ ልጅቷ የፈለገችው የጠየቀችው ጴንጤን ነው። ጴንጤዎች ይመልሱላት። እናንተን ወንድሞቻችን አይመለከትም። በቃ እሱ እየሳበ አይውሰዳቸው ልጆቹን እዛ ከይቅርታ ጋር ንገረው። በቃ ልጅቷ የፈለገችው የጠየቀችው ለጴንጤ ነው። ጴንጤዎች ይመልሱላት። ተረዳኝ ልበል፣ ስምህን ወንድሜ? እኔ ቢኒያም። እሺ ቢኒ፣ አሁን ያልከኝን መልእክቶች በአጠቃላይ ለተመስገን አሁን እንዲህ ብያል ነገረው። ተመስገን ያደረገው ነገር ትክክል ነው። ኦኬ ቢኒ፣ በደንብ አዳምጠኝ። ዝንብ ስራው አበባ መቅሰም አይደለም። የዝንብ ስራው ቆሻሻ ላይ መዞር ነው። ኦኬ ቆሻሻ ላይ ማረፍ ነው። ንብ ደግሞ ስራው አበባ መቅሰም ነው። ተመስገን በየትኛውም ቦታ ላይ ተገኝቶ የቅድስት ቤተክርስቲያኑን ትምህርት ዲፌንድ የማድረግ የመጠየቅ በቻለውም ደግሞ አቅም የተማረውን ያክል የመመለስ ኦርቶዶክስ መብት አለ። ማንኛችንም እገሌ ቤት እንዳትገባ እገሌ ቤት እንዳትሄድ ብለን የምንከለክለው ሰው አይደለም። አንድ ሲቀጥል ደግሞ ፕሮቴስታንቶች ስለተሳደቡ ስላልተሳደቡ አይደለም። እኛ የቤተክርስቲያናችን ትምህርት ምንናገረው፣ ለምሳሌ ክርስቶስ እኮ ወደዚህ ሽምድር በመጣ ወቅት ጸሐፍት ፈሪሳውያን ክርስቶስ ኢየሱስን ቤልዜቡል አለበት ብለው እሱን ሰይጣን እንደሆነ አደርገው ሰድበውታል። የስድብ ቃለም በክርስቶስ ተናግረዋል። ይሄ አንዱ ትልቁ በረከት ነው። አንድ በቀናነት አሁን ቢኒ ጋር ምንድን ነው ያለው መሰላችሁን? የተወዳጆች ለቤተክርስቲያኑ ግን ቀናይ ነው እና እንዲህ አይነት ደግሞ ቅናት ብዙ ኢን ሚሊየንስ የሚቆጠሩ ኦርቶዶክስ ሀገሪ ጋር አለ እና የስድብ ቃላቶችን ቤተክርስቲያናችሁ፣ እንዲ ጣው ተረት ምናምን ምናምን ድንግል ማርያም እንዲ ምናምን ምናምን ሲሉ ምሰሙ ኦርቶዶክሳያን፣ አንድ ነገር ልንገራችሁ። መቤታችን ቅድስ ድንግል ማርያምንም ቅዱሳንንም ይችን ቅድስ ቤተክርስቲያናችንንም እንደ ፀሐይ በሰማይ ላይ ያሰለጠናቸው ክርስቶስ ነው። ማንም ሰው አፉን ከፍቶ ቅድስት ቤተክርስቲያንን ቢዘልፍ፣ ቢሳደብ፣ ቢተች ድንግል ማርያምን ቢዘልፍ፣ ቢሳደብ፣ ቢተች እመኑ ይልንገራችሁ ቀና ብሎ ጨረቃ ላይ ምራቁን ለመትፋት እንደሞከረ ቁጠሩት። ማንም ሰው መሬት ላይ ሆኖ ምራቁን ወደ ጨረቃ መትፋት ይችላል። ምራቁ ግን ጨረቃ ላይ ይደርሳል ወይ ነው? ቢኒ ንገረኝ እስኪ። አይደርስም። ግን ያው ተረድተኛል። ግን ወንድሜ ተረድቻለሁ የጠየቅኩ ምንድን ነው? ምራቁን ወደ ጨረቃ እንተፍ ቢል ምራቁ ፀሐይ ላይ ለምሳሌ ወደ ፀሐይ እንተፍ ቢል ፀሐይ ላይ ይደርሳል ወይ? አይደርስም። አይደርስም። አየ ለምን ፀሐይ ሰልጥና ያለች ስለሆነ ማለት ነው። በሰማይ አለቅ ሰው ቅዱስ ቤተክርስቲያንን ተመስገን ስለገባ ስላልገባ አይደለም። ዞትር ስራቸው ነው መዝለፍ። በነገራችን ላይ አሁን የጠራቸው አካላት በስም ደረጃ በጣም ብዙ ጊዜ ስለሆነለአንተ ለአንተ አይመጡም እኮ ግን፣ ልጅቷ ወለ በመጀመሪያ የእኛ ልጆች እያስወረ እንትን እያለች ነበር። አሁን ለእነሱ ሰጣል። ሊጠይቁ የገቡትን በሙላ በቃ የሚያስጠላ በቃ ማለት ለስብና የሚከፍ በቃ ስለ ድርሳንም የማያውሩት ነገር የሚቀፍ ነገር ነው። እኛም ተከትለን ሄድነው ተመስገንም ብለን ነው። ሲጀመር አንሄድም ነበር እሱ ከገባ በኋላ ከወረደ በኋላ በቃ የሚከብድ ነው እንደው ሪካርድ ካደረጉ ልጆቹ በኋላ እንደው ታዩታላችሁ። የተናገሩት ንግግር አንደኛ አማንሹ አለውን፣ ቃል ያለ ስም መጥራት አልፈለግም። የእርሚያስ የሚሉት አለ፣ እንትና ማን ነው ባለጊዜ አለ፣ የፍሬም ባለጊዜው ስድስት ናቸው። ምና በቃ የሚከብድ ነው። እየተፈራረቁ አስተምሮ ላይ ይለያያሉ እነሱ ስድስቱም፣ ግን ይህን ነገር ለመሳደብ ሁሉም አንድ ነው የሆኑት፣ በጣም የሚያሳዝን ነገር። በአስተምሮ ደረጃ ስድስቱም ይለያያሉ ይቅርታ ስሜት ኢሞሽናል ስለሆን በጣም ሶሪ ብሁን ምን አለ መሰለ ቢኒ ምን አለ መሰለ አሁን እኔ የተናገርኳቸው ነገሮች በደንብ አላደምትገኝም ማለት ነው የመጀመሪያው ደረጃ የበታችነት ስሜት የሚሰማውን የትኛውን አካል ምንም አባብለ አትችሉም በነገራችን ላይ የበታችነት ስሜት የሚሰማቸው ፕሮቴስታንት የሆኑ ሰዎች አሉ እዚህ ቲክቶክ ፕላትፎርም ላይ የበታችነት ስሜት ማለት እንዴት ነው የልንገራችሁ? በቃ በጣም እንዴት ነው በጣም የበታችነት ስሜት የሚሰማቸው አሉ ሰው። እነዚህ የበታችነት ስሜት የሚሰማቸው ሰዎች ውሳጣዊ ችግራቸውን ለመፍታት ወይም ደግሞ በውስጣቸው ያለውን ይሄ የበታችነት መንፈስ ያወጡ መስሏቸው የሚያካክሱት በዘለፋ በስድብ ነው። ቤተ ክርስቲያንን ይዝለፉ፣ ቤተ ክርስቲያንን ይዝደቡ ምክንያቱም እንኳን ቅዱስ ቤተክርስቲያን እንኳን ቅዱሳን ክርስቶስም ተሰድቧል። ክርስቶስም ተሰድቧል። ነገር ግን እንዲህ አይነት ቲክታክ ፕላትፎርም ላይ በጣም በጣም አሁን እኮ አመቺ እኮ ነው ስትገኙ፣ በነገራችን ላይ ፕሊስ፣ እንደዚህ አይነት ጉዳይ ከዚህ በኋላ ምን ኢሹ አድርጌ መነጋገር አልፈልግም። ለመጨረሻ ጊዜ የምናገረው ቲክታክ ፕላትፎርም አመቺ ነው ስትገቡ፣ እንዲህ አይነት ኮንፈርት የማይሰጡ ነገሮችን ካያችሁ በቃ ላይቭን ስክሮል አድርጎ ማለፍ ነው አለቅ፣ ለእናንተ ተስማሚ ሆነ። ለምሳሌ ሰው ማይስማማውን ነገር እንደማይበላ ሁሉ እናንተ ማይስማማችሁ ነገር አታደምጡ። ስድብ፣ ዘለፋ፣ ትችት ምናምን ምናምን፣ የበታችነት ስሜት የሚሰማቸው ኦኬ፣ በጣም ገና በአይምሮ ያልጎለበቱ በአይምሮ ያልጎለበቱ ኢቨን በልጅነታቸው የአሳ ዘይት እንኳን ያልጠጡ ሰዎች ናቸው እንደዚህ የሚሆኑት ይቅርታ። እና እንደዚህ አይነት ሰዎች እንዲህ በሚሆኑበት ሰዓት እናንተ ቁጭ ሁላችሁ መገ ግኝት የማይጠበቅባችሁ በቃ በቻላችሁ ታውቅም ፕላትፎርሞች ነው፣ ስክሮል አድርጎ ማለፍ ከዛ ውጪ ግን አንድ መርሳት የሌለባችሁ ነገር እያንዳንዱ ኦርቶዶክሳዊ መሰረታዊ የሆነ የቤተክርስቲያን ትምህርት ይኑረው እንጂ እኛም አንደግፈው። ምንድን ነው የቤተክርስቲያን መሰረታዊ ትምህርት ሰው ሳይኖረው በቅናት በመንፈሴን አለ በመንፈሴ ቅናት ዝም ብሎ በቃ እንደው በቃ እኔ ካልብ ምናምን እንዳይል ነው። የቤተክርስቲያን ትምህርት ያለው ሰው ግን ኦኬ ትንሽም ቢሆን ከመምህራኑ ስር ዝቅ ብሎ የተማረ ሰው ግን የትኛው ቦታ ላይ ተገኝቶ ስለ ቤተክርስቲያኑ የማስረዳት የመመለስ መብት አለው። እና ሰውን እንደዛ እንዳትሉ፣ እሺ። እንደዚህ ቴክታክ ላይ ያለን ወንድሞች እንደዛ እንዳትሉ ከዚህ በኋላ እገሌን ውረድ በሉት እገሌን ሂድ በሉት ምናምን። ኢቨን አይደለም ውረድ ሂድ ማለት ጥሩ አይደለም። ፈለገ ሲ እነንተና ጋር ሂድ ፈለገ አኬ ሲ እነንተና ጋር ደግሞ ሲ ዘራፍ በልባቸው ምናምን ጋይስ እኛም እናደርገውን እናውቃለን። እናንተም ድርሻችሁን ትወጡ፣ እኛም ድርሻችን እንወጣ። ለምሳሌ ተመስገን ቅድም እንዳልኳችሁ አንድ ፕሮቴስታንቲዝምን ያውቀዋል? ከኔ ከፈለገ አትናቲዎስ ከአኬ ከነጋዴ ምናምን ምናምን ይልቅ የተመስገን አንድ ቃል በጣም የፕሮቴስታንቲዝምን ትምህርት ያናጋል። ለምን መሰላችሁ? ምክንያቱም ተመስገን በህይወት ውስጥ ያለፈ ሰው ነው። ፕሮቴስታንት አማኝ ነበረ። ስለዚህ እያንዷንዷን መውጫ መግቢያዋን ቀዳዳዋን፣ ምንን ምንን ያውቃታል። ሰው የሚናገረው ነገር ይገባቸዋል ማለት ነው ባጭሩ። እና እሱም ደግሞ ሆም ብሎ ምክንያታዊ የሆነው በእያንዳንዱ ነገሮች ነጥብ ለማስጣር ወይም ደግሞ የቤተክርስቲያኑን ተመርኩዞ በደንብ አድርጎ ለመብራራት ነው የሚገባው። እና እናንተም ድንገት በመንፈስ የቀናት እንዲህ አይነት ነገሮችን ከተመለከታችሁ በቸራችሁ ታቅም ስክሮድ አድርጉ ፕሊስ። አሁን ዘመኑ ነገሮችን ተደማምጦ በፍቅር የሚወራበት ዘመን እንጂ የስድር የጠላቻ ምናምን አይደለም። የሚሳደብ ሰው ካለ ገና ነው ማለት ነው። በቃል በስል ያ ሰው እኮ አርባ ዓመት ሊሆኑ ይችላል፣ ስልሳ ዓመት ሊሆኑ ይችላል። ስልሳ ዓመቱ አርባ ዓመቱ የሆነው ሰው አንቺ እንደዚህ እንደዚህ ይኸው ተክልዬ በዚህ ምናምን ምናምን ሲል ከሰማችሁት ከንፈራችሁ የምጠጡለት ብላችሁ እስክሮል አድርጉት። ክፉን መልሳት መልሱለት። አለቅ። ከዛ ውጪ እነሱ ይጩሁ፣ እኛ ስራ እንሰራለን። አለቅ። እነሱ ይጩሁ፣ እኛ ስራ እንሰራለን። እዚህ ውስጥ ስምንት መቶ ሰው አለ፣ ለምሳሌ ስምንት መቶ ሰው። በአጠቃላይ ኦርቶዶክስ አይደለም ብራዘር ስምምቶ መቶ ሰው ከአራት መቶ ምናምን ሰው በላይ ፕሮቴስታንት ነው። እግዚአብሔር የተመሰገነ ይሁን። ይሄ ሁሉ ፕሮቴስታንት ቁጭ ብሎ ከስር የሚያዳምጠን ስለምንሳደብ ስለምንዘልፍ አይደለም፣ በፍቅር ነገሮችን ስለምንወራን እና ይሰላችኋል። ኦርቶዶክስ አይደለም ፕሮቴስታንት እራሱ ይሰላችኋል። ሁሌ ስድብ፣ ሁሌ ዘለፋ፣ ሁሌ ምን ያ ያይና አይ ምንም አዲስ ነገር የለም እነዚህ ጋር ብሎ አዲስ ነገርን ይሻል። ያኔ እነሱ ያሰለችሁት ሰው እኛ ጋር ይመጣል። እናንተ ዝም በሉ ነገሮቻቸውን እንዲያስተካክሉ ማታደርጉ ኦኬ፣ ፕሮቴስታንቱን አማኝ በአጠቃላይ ያሰለችሁ ትለት እኛ ሀገር ይመጣል። አለቅ እነሱ ይሳደቡ፣ እኛ ስራ እንሰራለን። እነሱ ይዝለፉን፣ እኛ እናስጠምቃለን። እና ትናደዱ ለማለት ያክል ነው። ወንድማችን አመሰግናለሁ። ወንድሜ፣ እንዳምጣለሁ። ወንድሜ እግዚአብሔር ያክብርልኝ። ብራዘር፣ እሺ፣ እሺ፣ ኦኬ። የበታችነት ስሜት የሚሰማቸውን አካላቶች ማስተካከል በጣም ከባድ ነው። በነገራችን ላይ በጣም ቅዱስ ሚካኤል፣ በጣም ከባድ ነው። የበታችነት ስሜት የሚሰማውን ሰው በፍጹም አይተውት የሆነም አይሆን። ምሳሌ ልሰጥ ነበር ይቅርብኝ። እሺ ፕሮቴስታንት እህት ወንድሞቻችን ካላችሁ እድል እሰጣለሁ። እሺ ጠዋት በነበረው ሀሳብ ዛሬ፣ በእርግጥ ከኦርቶዶክስ እህት ወንድሞቻችን ጋር አንዳንድ ነጥቦችን እያነሳ የምንኖረው እና በአንዳንድ ነጥቦች ላይ የተወሰኑ ነገሮችን ማለት የምትፈልጉ ፕሮቴስታንት ወንድምቶች ካላችሁ አስገባለሁ። አስገባለሁም መስሪያ እንዲንሽ ሰላም ነው። እንደምን አለሽ? አልሐምዱሊላህ። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያሽ። ኔትወርክም ቢውል ነው እኮ እጂ ተመደስክ። አው አንዳንድ ጊዜ ሲያስቸግር ከላይ ሙሉ ለሙሉ ወጥቶ ከእንደገና መግባት ነው። ትልቁ አይሰማኝም ነበር እንዳጋጣሚ ሳብከኝ። አዋይ እንኳን ደህና መጣሽ። መስሪያ ሰክናለሁ። በዚህ አጋጣሚ ለማስመሰል ምናምን አይደለም፣ ስለ እውነት በጌታ ፍቅር በጣም ነው የምንወዳችሁ። ስለ እውነት እኔ በክርስቶስ ፍቅር እጅግ በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። እናንተም እንደምትወዱኝ ተስፋ አደርጋለሁ። አይ ነው እሺ። ቃል ይሰማል። ቃል ኪዳን ነው ይሰማል።

ምን ፈልገው ነው ውሽን ላሳያችሁ እንዴ ተወዳጆች በጣም ግዙፍ ነው በጣም እሺ አሌክስ ይሰማል አሌክስ ፓስተር ነው የሚለው አሌክስ ፓስተር ይሰማል ይሰማል ፈለገ አትናቴዎስ እንደምን አለህልኝ እግዚአብሔር ይመስገን ፓስተር ትክክለኛ ፓስተር ሚላለሁ ፓስተር አሌክስ እንኳን ደህና መጣ እንደምን አለ አንቱ ልበል ኧረ አይደለም እንደምን አለ በለ እንኳን ደህና መጣ ተወዳጅ ወንድማችን ከየት ቤተ እምነት ነው ከያው ፕሮቴስታንት። ፕሮቴስታንት ከየትኛው ቤተ እምነት? እንደሱ የሚባል ነገር አለ? ለምን? ፋሰራስ ወንጌላውያን ውስጥ ነው ያለ። ነው ሁላችንም እኮ እኔ ማስረጃ ማውጣት እችላለሁ። የቸርችን ስም ነው። የቸርች ስም አይደለም። ቤተ እምነት ማለት ቤተ እምነት ነው። ዲኖሚኔሽን ምናምን ለምን ምን የጠየኩት፣ ለምሳሌ ፕሮቴስታንት የሚለው የብዙ ቤተ እምነቶች በጋራ የሚጠሩበት ስም እንጂ ቤተ እምነት አይደለም። ቤተ እምነቶች ደግሞ አሉ፣ በቤተ እምነት ደረጃ የሚጠሩ ማለት ነው። እና ቤተ እምነቱ ነው የፈለኩት። ኪንግደም ቪዥን ይባላል አላውቅም። በኢትዮጵያ ወንጌላና ቤተክርስቲያናት ህብረት ውስጥ ኪንግደም ቪዥን የሚል የለም። ሙሉ እንግል አራት ናቸው። በአማርኛው እንግዲህ አሁን እኔ እንግሊዘኛ ላዋቂነት ትንሽ እንዳልጠቆም ከርሶ ብዙ እየተማርን ነው ያለ። እሺ ስለ ስላት ነበር እያወራን የነበረው። እኔ ምን ላውራ ብዬ መሰለ፣ ድንገት ከቶፒክ ጋር ላይሆን ይችላል፣ ግን እኔ የእኔ ቤት ላይ ብላይ ትንሽ ጫጫታ እርስ ጋር ትንሽ ይሰማል። ፈሌ አዎ፣ ትንሽ ይሄ የእግር ኳስ ድምፅ ምናምን። ይሄ ወጣ ወጣው ምን ሆንኩ መሰለ የትላንትና እፎይን ያ የይቅርታ እንትን እና አንተም ገብተህ ስታወራ እየሰማሁ ስለነበር ተጀምሮ እስከሚያልቅ ነበርኩ ማለት ነው። እና በዚህ አጋጣሚ እኔ የእፎይ ተማሪ ነኝ እና እስከ ዛሬ ድረስ እሱ በገባባቸው ጊዜዎች ሁሉ እማራለሁ እና እኔ ቸርች አንድ ትልቅ ቸርች ላይ ፓስተር ሆኜ ነው የማገለግለው እና ሰሞኑን ላይፍ ላይ ሁሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን እና ፕሮቴስታንት አንድ የሚሆኑበትን ነገር ላይ መስራት ቢችሉ ደስ ይለናል ብዬ ፌስቡክም ላይ እዚ ቲክቶክ ላይ እያስተማርን ነበረ። ከእናንተ በጣም የምወደውን ነገር ልንገረ። እንዴት አይነት ጨዋ ሰዎች እንደሆናችሁ ልነግርህ አልችልም። ቃል የለኝም። ያ ማለት ምን ማለት ነው? የእግዚአብሔር ቃል ስታወሩ ስታስተምሩ ያላችሁ ስነ ስርዓት ቅድምም አንተ እያልከው ነበር እና ያላችሁ ስነ ስርዓት አፕሮቻችሁ የእግዚአብሔርን ቃል ለሰዎች የምታወሩበትን መንገድ የምሬ ነው ሳላደንቅ አላልፍም። እና ምንም ልዩነት እንዳለን ብናምንም፣ ግን አንድ በሚያደረገን ጉዳይ ላይ በጣም መስራት እንዳለብን እያመንን እኛ እንደው ምንድነው ምንለው አንዳንድ የሆነ እኛ ስንገናኝ የምናወራቸው ነገሮች አሉና የኢትዮጵያ ኦርቶዶክስ ቤተክርስቲያን ባትኖር ኖሮ ኢትዮጵያ እንደ ኢትዮጵያ ብቻ ሳይሆን ሌሎች ሃይማኖቶች እንዲቀጥሉ የሚያደርግ እድል አይፈጠርም እና እንዲሁም አንድ ጊዜ የማስታውሰው በመርከብ መጽሐፍ ቅዱስ ሲመጣ የሆነ ቦታ ላይ ተቃጠለ እና ያ መጽሐፍ ቅዱስ ኢትዮጵያ ውስጥ እንዳይገባ የተደረገበት ምክንያት ለዚህ መጽሐፍ ቅዱስ የተከፈለው ዋጋ ተብለን ተምረን ነበር። ድሮ የዛሬ ሀያ ምናምን ዓመት ማለት ነው። እና እናንተ ደግሞ በዚህ ሲዝን መታችሁ። እንዲህ ባለ ጨዋነት ስነ ስርዓት ስታስተምሩ ሳይ እግዚአብሔርን በጣም ነው የማመሰግነው። እና በጣም ቴንኪው ልላችሁ ነው የደወልኩት እንትን የገባሁት የደወልኩት፣ ችግር የለው ያው መደወል በሉት እኮ ፓስተር። በጣም ነው የምናመሰግነው። እግዜር ያክብርልን። የእኛ ቤተክርስቲያን አንድ በጣም የምንወዳቸው አንድ መጋቢ አዲስ እሸቱ የሚባሉ አንድ ልበብርሃን ብርሃን የሆኑ መምህር አሉ። ልበብርሃን ማለት ያው ብዙዎቻችሁ ተረቡታላችሁ ና እና አንድ ጊዜ ምን አሉ ሰው እንደ ልቡ ቢሆን ይቺ ሀገር ባልኖረች ነበር። እና ምንድን ነው ሰው ብዙ ያልማል፣ እና ህልም አይከለከልም ያሉት። እና ምንድነው ፓስተር አሌክስ ያነሳው ሀሳብ አለ፣ ኦርቶዶክስና ፕሮቴስታንት አንድ ቢሆኑ የሚለው ሀሳብ፣ እንደ ሀሳብ ያው ህልም ነው፣ ህልም አይከለከልም። ግን በወንድምነት አንተን ጠልቼ ፕሮቴስታንቶችን ጠልቼ ምናምን ሳይሆን ፕሮቴስታንትና ኦርቶዶክስ አንድ ይሆናሉ ምናምን የሚለው ሀሳብ ከሀሳብ ደረጃነት ያለፈ እውነት ለመናገር መሬት ላይ የወረደ ነገር ሊኖሩ አይችልም። ሊሆን የሚችለው ግን ምንድን ነው፣ በጣም የምንወዳችሁ በጣም በልባችን ዘንድ በጣም ትልቅ ልዩ ቦታ ያላችሁ ፕሮቴስታንት ወንድሞቻችን ክርስቶስ በደሙ ወደ መሰረታት ወደዚች አንዲት ቅዱስ ቤተ ክርስቲያን ግን እንደምትመጡ ግን ተስፋ እናደርጋለን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ነገሮችን ተወያይተን በውይይት መጽሐፍቶችን ዘርግተን እውነተኛ ወደሆነችው ክርስቶስ በደግሞ ወደ መሰረታት ወደ አንዲት ቅድስት ቤተክርስቲያን እንደምትመጡ ተስፋ እናደርጋለን። አሁን ፓስተር አሌክስ አንተ ያው አንተ በላይ ስላልክ ነው። አንተ ምኞትን በገለሰው መልኩ ደግሞ ይህም በፍቅር የምገልጸው ምኞቴ ያ ነው። ፕሮቴስታንት ወንድሞቻችን ይጠፋሉ ምናምን ምናምን ዘረፍ አይደለም ይኖሩልን እንጂ። በነገራችን ላይ ሀገራችን ኢትዮጵያ የአማኞች ሀገር ስለሆነች ነው፣ እንደ ሌሎች ሀገሮች ፖለቲካ ማያፈራርሳት። ምንም ቢሆን ሰው ልጓም አለው ማለት ነው። አየህ እና ፕሮቴስታንቶች ምንም ቢሆን እግዚአብሔር አለ ብለው የሚያምኑ አማኞች ስለሆኑ በምንም ታምር ለእነሱ ጥላቻ ሊኖር አይችልም። ለእነሱ ብቻ ሳይሆን እግዚአብሔር ለፈጠረው ፍጥረት በአጠቃላይ ጥላቻም አይኖራል።